እዚ እንግዲህ የካሊብ አባት ጠንቋይ መሆኑን ለልዕልት ነግራታለች። ሆኖም ካሊብ በአሁኑ ሰዓት ደግሞ የነበረውና ያለፈውን ጥፋት ይቅርቤኝና ከዚህ በኋላ እውነተኛ ተማምነን አብረን እንኑር ሲል ለሉሊት ቃል ገብቶ ተንበርክኮ ለምኗታል። እሷም ብዙ ጥፋቶችን ስላጠፋህ እንዲሁም ደግሞ በይቅርታ ባልፍህም አንተ በብዙ ነገር እየጠረጠርከኝ ስለሆነ ከአንተ ንድርቅ ተገድች እንጂ ከአንተ ወዳ ማንም የለኝም ስትል ነበር የነገረችው። ይህ ነገር ደግሞ ልዕልት ደግሞ ለ ለማቋረጥ ይህንን ትልቅ ምክንያት ይዛ መታለች። እንዲሁም የሉሊትን ንብረትና ሀብት እንግዲህ አልማዝ አንቺም አለሽበትና አንቺም እንድታጋራሽ አድርጊ ባለቻት መሰረት እዚህ ጋር ሉሊት ውሸት በውሸት እንግዲህ እየተታለለች ትገኛለች። በዛም ምክንያት እናቴ ለተወሰነ ገንዘብ ትፈልጋለች ስትላት በእምነት አምናት ትሰጣታለች። ግን ልዕልት በጣም ብልጥ እየሆነችባት ነው የመጣችው። ሉሊት ግን በጣም ሲገባት ሞኝ እየሆነች እየተገኘች ባለችበት ሰዓት አሁን አልማዝ ቀስ በቀስ ውስጥ የወሰደችውን የቤት ሀብት ንብረት እያሳባችባት መሆኑን አላወቀችም። እንዲሁም በመስሪያ ቤቱ በምትከፍተው ድርጅት ውስጥ የስራ ድርሻ እንዲሰጭኝ እፈልጋለሁ ከእኔ ጋር መስራት ትፈልጊያለ? ስትላት አዎ ከአንቺ ጋር መስራት ትፈልግ እንግዲማ እኔ ጋር የስራ አስኪያጅ ሆነሽ አብረን እናካሄዳለን። ይህን የገንዘብ ማለት ያንቺ ነው እያለች ልዕልትን ለሉሊት እንግዲህ እያለቻት ነው። ሆኖም ግን አልማዝ ወደዚህ ልዕልትን እንድትገባ ያደረገችው ያን ሁሉ ንብረት የሉሊትን ወደ ራሳቸው ለማዞር ምክክር ላይ ነው። ሰላም፣ ወደ ቻናል የተበከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻና ላይ አዲስ ከሆናችሁ ሰብስክራይ እያደረጋችሁ የደውል ምልክት መጫን አትርሱ። ነባሮቹ ነባሯችሁ ሰብስክራይ፣ ላይክ፣ ሼር ስለምታደርጉኝ ከልብ አመሰግናለሁ። ቀጣይ ፓርት ለበእንጀራ እናቷ የምትሰቃየው ሉሊት እንይዘንላችሁ መርተናል። ባለፈው እንዳያችሁት አልማዝን አግቶ ዳዊት እያሰቃያት ነበር። ሆኖም ግን ካቢል ነው በማለት ሁላቸውም እጃቸውን ቀስረው ነበር። ግን እሷ አይ እናንተ ካቢልን ተከተሉልኝ እኔ ሌላ ሰው እየሸተተኝ ነው፣ ልፈልገው ብላ ተከትላ ስትሄድ አጋጣሚ ኤልሳ ደርሳባት የሚሄድበትን መንገድ ሳታውቅ ተቋርጣ ነበር። ሆኖም ግን በቀጣይ አሁንም ቢሆን ከዳዊት እጅ አልዘለለችም። ዳዊትን እየተከታተለች ስትሄድ አልማዝን አግቶ እያሰቃያት ነበር። አሁን ዳዊት ልዕልትን የአልማዝ ልጅ መሆኗን አውቋል። ሆኖም ግን እና እኔ ባባቴ እንደቀጣሽኝ እኔ ንቺ ልጅ በአንቺ እቀጣታሉ ሲላት ተባከ አንድ አትን አትንካብኝ እሷ ምን የምታቀው ነገር የለም ስትለው አልማዝ እኔስ ቢሆን በአባቴ በሰራው ስራ እኔን ስትቀጭኝና ጎዳና ስትጥኝ አልታስብሽም ነበር አላስታወሽኝም ነበር ሲላት አባት እኮ ጨካኝ ነው ስትለ በፍጹም ስለ አባቴ አሁን ምንም እንድትናገሪ አልፈልግሽም አንተ ክሱ አባት ጨካኞች ናቸው ስትል ለዳዊት አልማዝ ትመልስለታል ሆኖም ግን አሁንም ቅጣቷን እየሰጣት አስወግደ የምትለውን በፍጹም አላስወግዳትም እንደውም ልጅሽንም አብሬንም አስወግድል ስላት፣ በጣም እያለች ነበር። ከእለታት አንድ ቀን እንግዲህ ልዕልት ተከትለው ስትሄድ የሚገባበትን አይታ ስትገባ ዳዊት ከእናቱ ጋር ከእናቷ እያሰቃየ ሲ ከወደ ኋላው ሰዓት ሳያውቅ ማጅራቱን ብላ ደፍታ እናቷን ፈታ ወስዳ ነበር። ሆኖም ግን ማን እንደሆነ የደፋው እስካሁን አላወቀም። እሷ ምንም እንዳልተፈጠረ ሁና ወደ ቤት ተመልሳ የእናትሽን ጉዳይ አላገኘሽን ብለው ስነው ኤልሳና ሉሊት ሲጠይቋት በፍጹም ምንም ያገኘሁት ነገር የለም እናንተስ? ነበር ያለቻቸው። እኛማ ዙረን ዙረን አላገኘንም። ስለዚህ ተመልሰን ሉሊትም ስለደከማት ወደ ቤት መጣን ስትል ኤልሳ ነገረቻት። እያገኘቻት እንኳ ደብቃቸዋለን። ከዚህ በፊትም ሉሊትን ስለ እናቴ ምንም አታስቢም ስለ ድርጅቶች ነው የምታስቢው ስትል ነበር። አሁን ግን ከእናቷን ካስመለጠ በኋላ ደግሞ ወደ ድርጅቱ አባል ሁና እናቷን ለመጥቀም ተነስታለች። አሁንም ዳዊት ደግሞ እንዲያገባትና እንዳፈቀረችው ለእናቷ ትናገራለች። እናቷ ደግሞ እንዴት ነው እኔን አግቶ እንደዛ ሲያሰቃየኝ የነበረውን ለትዳር ለፍቅር እያች ፍቅር ፍቅር የምትይብኝ አንቺ በስራሽ ልትቀጭ ትችያለሽ። እኔ ደግሞ ከእሱ ጋር ምንም ነገር የለኝም ፍቅር እንጂ እንዴት ነው ይህን ነገር እያወቀ አንቺን ያፈቅረኛል ብለሽ የምታስቢው ስትል አልማዝ ለልዕልት ትነግራታለች። እሱም ቢሆን እንዴት ነው የሚያፈቅራት ያልማዝ ልጅ መሆኗን እያወቀ እንዴት እሷስ? ትንሽ አስተሳሰብ የላትም። ልዕልት የሚለው በጣም ይገርማል። በዚህ መካከል እንግዲህ ካቢል ደግሞ ሉሊትን ይቅርታ አድርጊልኝ፣ ያለ ሉሊት መኖር አልችልም፣ ሉሊትን ሁሉን ነገር ይቅርታ ጠይቄ ከሉሊት ጋር መቀጠል አለብኝ እያለ ያስባል። አሁን ቀጥ ብሎ ወደ ሉሊት ቤት ሄዶ ሉሊትን እባክሽ እያለ ተደፍቶ እየለመናት ነበር። እሷም ግን ብዙ ነገሮችን አንተ ከእኔ እምነት አታህን እኔ አንተን ወድህ ነበር፣ አምንህ ነበር። ሆኖም ግን ብዙ ነገሮችን አታምነኝም አንተ በዚህ አይነት እንዴት ነው ከአንተ ጋር መቀጠል የምችለው ብላ ሉሊት ካቢል እንትለዋለች ካቢል ደግሞ ከዚህ በኋላ በፍጹም አስደስትሻለሁ ህይወቴ ባዶ መሆኑን እያየሁት ነው በዙሪያ ማንም ሰው የለም ያለአንቺ የኔን ህይወት የሚገነባልኝ የለም ስለዚህ የባክሽ ሉሊት እያለ ሲማጸን ሉሊትን በቃሽ ብላ እቅፍ አድርጋ ይቅርታ ወርዳላታለች ይህ ይቅርታ በወረደ ሰዓት ደግሞ እንግዲህ ልዕልት ሌላ ታሪክ ይዛ መጣለች አልማዝ የካቢል የአባት ጠንቋይ ነበር ብላ ትነግራታለች ይህንን እንግዲህ ይዛ ደግሞ

ሌላ ነገር ለመፍጠር ተሳስባለ። በዚህ መካከል ኤልሳ ተደብቃ አዳምጣ ነበር የሁለቱን ፍቅር። እንግዲህ ኤልሳ ካቢልን ስለምትወደው ከሉሊት ጋር እንዲገናኝ አትፈልግም። አሁን በጣም ጨንቋታል፣ ምንም ማድረግ እንዳለባት ዳዊትም እንግዲህ ምንም እንዳልተፈጠረ ሆኖ ወደ ቤት ማጅራቱን እያሸ ወደ ቤት ሲገባ ሁላቸውም ምን ሆንክ ወንድሜ፣ ምን ሆንክ እያለች ኤልሳ ስትል፣ ምንም ልዕልት ስራዋን ስለምታስብ ስለምታውቀው ምንም ቃላት አልተናገረችም ነበር። ሳባም ሉሊትም ደን ግጣ ነበር ምንድን ነው ምን ሆነህ ነው እነማን ናቸው እንደዚህ ያደረጉ ስትል ስትለው ምንም አይደለም ቀላል ነው ከሰዎች ጋር ተጋጭቼ ነው ግን ሰዎቹን አውቃቸዋል አይታቸዋል እያሉ ሲጠይቁት በፍጹም አላየኋቸውም ግን አንድ ቀን እደርስባቸዋለሁ የደረስኩባቸው ጊዜ ግን ሴጥ አደርጋቸዋለሁ ሲል ልዕልት እንኳን አላወቀኝ የሚል ትል ትመስላለች በቃ ተቦታ ታስጨንቁት አለች አላውቃትም አላየሁም። የመታኝን ሰው ካለ አላየሁም ነው። ለምን ደጋግማችሁ ተጨቅቦታላችሁ? ስትል ኤልሳ ደሞ አንቺ ምን ማለት ነው? እንደዚህ ብሎ ወንድም የመጥቶ ማ ዋጋቸው ማገኘት አለባቸው እነዛ ሰዎች ስትል ስትናገር፣ ልዕልት እንዴት ነው ዋጋቸው? ወደ መጥፎ ነገር ወደ ወንጀል እየገፋፋሽ እኮ ነው ትላለች። ልዕልት የራሷን ስራ ደብቃ ሉሊትን በደንብ እንጂ ንገረን እንጂ ማ ነው እንደዚህ አድርጎ የላከ ቀላል እኮ ነው ይልና ትቷቸው ወደ ቤት ሊገባ ሲል እሱ ወደ ምኝታ ቤት ሲገባ የልዕልት ስልክ ይጮሃል። የልዕልት ስልክ ሲጮህ እናቷ ናት እናቷ። አሎ ብላ እማ እየተገኘች ብላ ቀዝቀዝ ብላ ነበር የተናገረችው። እና አብሬሽ ልከትል ሽየትነኝ ያለችሽ? አይ ብቻ ሽነይነ ያለችኝ እና አትከተኝ ነበር ያለቻት ሉሊትን። ከዚያ በኋላም ስትሄድ ኤልሳ እንዴት ነው እናቷ ጠፍታ የቆየ እና ስትገኝ እንደዚህ ነበር እንዴ ደስታዋን የምትገልጸው? እኔ ነገር ግራ ገብቶኛ ስትል ኤልሳ ተጠራጣሪ ስለሆነ ይጠርጥራለች። ግን እንዴ ምንድን ነው እያሉ፣ ሁላቸውም ግራ ገብቷቸዋል። ለማንኛውም አለች ሉሊት እስኪ ልግባና እኔ ካቤል እሱ ልጠይቀው ዳዊት ማን እንደመታው ቢነግረኝ ብላ ወደ መኝታ ቤት ስትገባ እሱ ደግሞ ቆይ አሁን ብታመልጨኝ አላጣሽ ማገኝሻለሁ። ሲት ነው ማደርግሽ። ለትንሽ ነው የደረሱብኝ፣ ግን እኮ በጣም ቢጎዱ ይኑሮ ሞት ነበር፣ እያለ ራሱን እያስተባበለ ነበር። ከዛ ምንድነ የተፈጠረው ልትነግረኛ አትችልም? ስትለው ሉሊት በፍጹም ሊነግራት አልቻለም። ከዛ ተመልሳ ለኤልሳ እኔ ሊነግረኛ አልቻለም ምን እንደሆነ ስትላት፣ ይኸው እኮ ነው የኔ ያሏቸውን ሰዎች እኮ እንዲያስቡባቸውና ልባቸው እንዲሰበር ስለማይፈልጉ አይናገሩም፣ ስትላት፣ እንዴ ዳዊት እኮ ከወንድም የዘለለ ምንም ነገር የለንም ምን ማለትች ነው ኤልሳ አለቻት። አይ ቢሆንም እንደ ወንድምነትም ስታይ እኮ የሱን መጎዳ ስትሰሚ አንቺ ልብሽ መሰበር ስለማይቀር ብሎ ነው። እስኪ ለማንኛውም እኔ ከነገረኝ ልግባለች እና ወይዘሮ ኤልሳ በተራዋ ገባች። ኤልሳም ስትገባ ግን በፍጹም ሊነግራት አልቻለም። እኔ አልነግርሽም አላት። የት ሄደች ሉሊት ብሎ ልዕልት ብሎ ሲጠይቃቸው፣ ልዕልት እናቷ ተገኝታላት ሄደች። እንዴ የት ተገኘች? የት ናት? አለቻችሁ አድራሻ አልነገረቻችሁም? ሲል ይጠይቃቸዋል። አይ በፍጹም አልነገረችንም። ደውላላት እንከተልሽ ብንላት ሄደች ብቻዋን። የት አካባቢ እንደሆነች አልነገረቻችሁም? አነ ግን ምን አንተ ስለሷ አይ እኔ እንኳን ደስ አለሽ ልላት ነው እንጂ ሌላ ምን እላታለሁ? ብሎ ሀሳቡን ቀየረ። ከዛ በኋላ እንግዲህ ልዕልት ወደ እናቷ ሂዳስ ሁኔታውን ሁሉ ስነግራት እንዳወቃት አንቺንም እንደሚጎዳሽ ተጠንቀቂ፣ እኔ ግን እኔ አይደለሁም አልማዝ ከዚህ በኋላ ዳዊትን አሳየዋለሁ ስትል፣ እማዬ ዛሬም ደግሞ ሌላ ነገር ትከት አንቺ ኮ ምንም ወይ ገንዘብ የለሽ ወይ ወዳጅ የለሽ ወይ ዘመድ የለሽ ምንድነሽ? እባክሽ አርፈሽ ተቀመጪ ብላ ስትመክራት አለ እኔም ደግሞ እሱን አፈቅረዋለሁ ወደ እሱ እሄዳለሁ። በፍጹም የማይሆን ነገር ነው ትላታለች። ከዛ ይልቀይትና ገንዘቡን አንድ ነገር ልነግርሽ ነው። ምንድን ነው የምንነግሪኝ? ሉሊት እኮ ድርጅት ልትከፍት ነው ስትል አልማዝ ትነግራታል። እንዴት ብሎ አይሆንም ስት እንደ እማዬ፣ እኔም እኮ ግድፊያታለሁ ጥሩ ነው ጎበዝናት፣ ጠንካራ ናት፣ ማደግ አለባት ስትላት፣ ይህ ገንዘብ እኮ የእሷ ብቻ አይደለም፣ አንቺም አለሽበት፣ ስለዚህ አንቺም ተካፋይ አለቻት። እኔ ይሄን ነገር አልልም። እሺ አሁን ገንዘብ በጣም የለኝም ቸግሮኛል፣ አታመጭልኝ ብላ ስትላት እሺ ለማንኛውም ከሰጠችኝ የራሷን ገንዘብ እንደሆነ አሳውቄ ነው የምጠይቅልሽ አለቻት ከዛ ተመልሳ መታም እንግዲህ ስለ እናቷ ሁኔታ ነገረቻት እና ለሉሊት ይቅርታ አድርጊልኝ ሉሊት ባለፈው ያልሆነ ስሜታ ሁ ያልሆነ ነገር ተናግሬሻለሁ አለቻት ችግር የለውም በእህትና መካከል ያለ ነው አሁን እንዴት ናት እናት ስታገኛት እናቴ በጣም ጥሩ ናት ነው ያለችው ተጎርታለች ተመትታለች አላለቻቸውም ድብቅ ምስጢር ይዛባቸዋለች ከዛ እና አሁን ደግሞ ገንዘብ ያስፈልጋታል እና ትንሽ ገንዘብ እንዲሰጭ ይፈልጌ ነው አለቻት። እሺ ግቢና ከድሩጆ አውጥተሽ ውሰጅላ ስትል ሉሊትም ፈቀደ። እህቴ በምትከፍቱ ድርጅት ውስጥ እኔንም አንድ የስራ ድርሻ እንዲሰጭኝ ይፈልጋሉ። ከኔ ጋር መስራት ትፈልጊያለሽ? አዎ በቃ ምንም ችግር የለም እህቴ፣ ኔ ማለት ያንቺ ነው ያንቺ ማለት ኔ ነው፣ አብረን እንሰራለን ስትል ትላታለች። በጣም ተደሰተች። አሁን ግን ልዕልት ደግሞ ከሉሊት ጋር ሆና ልታከስራት ይመስለኛል እንጂ ልጠቅማት አይመስለኝም። አልማዝ እንግዲህ ልጇን እየጠበቀች እያለች ገንዘቡን ልትሰጣት ተቀጣጥረው እያሉ ደግሞ ዳዊትን ታገኘዋለች። ወዴት እየርሽ ነው? ወዴት እየርግ ነው? አያገባሽም። አንቺስ ወዴት እየርሽ? አንተ ማያገባህን በመባባል ነበር ያለፉት። የተነቃቁ ይመስላሉ። ከዛ እንግዲህ አልማዝና አግኝ ፍቁጭ ብላ ልጇን ስትጠብቅ ካቢል ይመጣል። አንቺ አንቅሻለሁ እያለ አባቴን እንደዚህ አድርገሽ አታቀሪም። አንድ ቀን እገልሻለሁ እያለ ሲያስፈራራት ድንገት ደግሞ ልጇ ትደርስና እናቴን አንድ ነገር እንዳታደርጋት ካቢል ነግር ያለሁ ወዮልህ ብላ አገላገለቻቸው። ከዛ እማዬ ምን ፈልጎ ነው ከአንቺ? ሲል ይሄ አባቱ የጠንቋይ ልጅ ነው። ጠንቋይ ነው አባቱ። ምን ያሽ ነው እማዬ? ጠንቋይ ነው አባቱ ስትላት አዎ። ስለዚህ እኔ ዛ ምንም አውቀው ነገር የለኝም ስለ አባቱ። በቃ እንደው አንቺ በዚህ ዙሪያሽ ያለው ሁሉ ሰው ጠላትሽ ነው ማለት ነው። በጣም ትገርሚ ያለሽ ማዬ። እኔ ግን እንደው በጣም አፈርኩብሽ ስለ አንቺ ነበር ያለቻት። ከዛ በኋላ እንግዲህ ካቢልም ዝቶ አንድ ቀን ሲጣረግሻለሁ እያላት ተነስቶ ሄዷል። እሷም ደግሞ ዳዊትም ደግሞ አሁንም ቢሆን ማንነታቸውን የመታውን ባያቅም አልማዝን ለመበቀል ወደ ኋላ እንደማይል ተናግሯል። ግን አሁን ሉሊት እየተጎዳች ይመስለኛል። ልዕልት እንደዚህ ከቀረበቻት አልማዝ ደግሞ በሆነ ባልሆነ መንገድ እንደምን ብዬ ልዕልትን እኔ ያሳያታለሁ እያለች እየዛተችባት ነው። ስለዚህ በዚህ መካከል ላይ ሉሊት ትጎዳለ ብዬ ነው ማስበው። ሉሊት አንዳንድ ጊዜ ርቃ የማሰብ ሀል ነገር የላትም የወደፊቶችን ፊቷ ላይ እየተጋረጠባትን ችግር መፍትሄ ብቻ ነው የምታየው። ልዕልት ግን በጣም ቆቅ ናት። እስክን፣ ልክ የእናቷን ባህሪ የያዘችም ትመስላለኝ እና ውድ ተመልካቾቼ ቀጣይ ምን እንደሆነ አብረን እናቀርብላችኋለን። ሰላም ዋሉልኝ።